ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮ ኒውስ ቤተሰቦች፣ የዕለት ዜና ውጃችን ነው ጀምረዋል። አዳዲስና ወቅታዊ መረጃዎችን ይዘናል። በቅድሚያ አማራ ዜናዎችን ነግራችኋለሁ፣ አብራችን ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖዎች መካከል ከፍተኛ ጉዳት የደረሰበት ውጊያ ተደርጓል። በጎጃም ቀጠና ሶስት የአገዛዙ ክፍለ ጦር ሲሳተፉበትና ከፍተኛ ሰብአዊ ጉዳት ተመዘገበበት ውጊያ መደረጉ ሲታወቅ በውጊያ የአገዛዙ ጦር ወታደራዊ ተሽከርካሪዎች ተቃጥለዋል ተብሏል። በሌላ በኩል አገዛዙ በጽንፈኞች ላይ እርምጃ ወስጅ ያለው ሲል ዛሬም አስታውቋል። በዚህ ላይ ዝርዝር አዘጋጅተናል። ህወሓት ተደቅኖብኝ ነበርና በህዝቡ በህዝቡና በድርጅቱ ላይ ሊፈጠር የነበረን አደጋ ሙሉ ለሙሉ በትግል ቀልብሻለሁ ብሏል። ህወሓት ባወጣው መግለጫ ያሉ ልዩነቶች ለመፍታት ከሰላማዊ ትግል ውጭ የሚደረጉ እንቅስቃሴዎች ለትግራይ ህዝብ የመጡም አይደለም ያለ ሲሆን የጊዜያዊ አስተዳደር መንግስትነትን ከክህደት ኃይሎች እጅ ነጥቅ ያለው የተጠናከረ ትግል በማድረግም እቀጥላለሁ ብሏን። በዚህም ላይ ተጨማሪ አዘጋጅተናል። ሜቴክ ስሙ ተቀይሮ ኢትዮ ኢንጂነሪንግ ግሩፕ የተባለ ሲሆን የማምረት አቅሞ ተዳክመው ወደ 1700 መድረሱ ተሰማ። የሜቴክ የመንግስት ዶኩመንተሪ በማጀብ ብዙ አስተያየት የሰጡት አምባሳደር ስሌማን ደደፎ እንዲመሩት የተደረገ ሲሆን ተቋሙ ባለፉት አራት ዓመታት የማምረት አቅሙ እጅግ ትወርዷል ተብሏል። አብይ አህመድ ወደ ስልጣን ሲመጡ ከፍተኛ ፕሮፓጋንዳ የሰራበት ይህ ተቋም በአሁኑ ሰዓት የማምረት አቅሙ ዝቅ ሲል ስሌማን ደደፎም ከኃላፊነታቸው ተነስተዋል ተብሏል። በዚህም ላይ ዝርዝር አዘጋጅተናል። በሱዳን በረሀብ የተጠቁ ሰዎች በሚገኙበት ቦታ ላይ በተፈጸመ ጥቃት በርካቶች ጉዳት ደርሶባቸዋል። በሱዳን ምዕራባዊ ዳርፉር ክልል ካለፉ ሳምንት መገባደጃ ጀምሮ በተከታታይ በሰነዘሩ ጥቃቶች ከመቶ በላይ ንጹዓን ዜጎች ሞታቸው ሰምቷል። ጦርነቱ የቀጠለ ሲሆን በዚህም ላይ ተጨማሪ ይዘናል። አሜሪካና ኢራን በመጀመሪያው ዙር የኒውክለር ድርድር ገንቢ ውይይት አካሄደናል አሉም። ኢራንና አሜሪካ በቴህራን ኒውክሌር መርሃ ግብር ላይ በኦማን ያደረጉት የመጀመሪያ ዙር በተመለከተ ይፋዊ መረጃዎችን ይፋ አድርገዋል። እነዚህንና ሌሎችን በዝርዝር እነግራችኋለሁም አብራችን ይቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል ከፍተኛ ጉዳት የደረሰበት ውጊያ ተደርጓል። በጎጃም ቀጠና ሶስት የአገዛዙ ክፍለ ጦሮች የተሳተፉበትና በከፍተኛ ሰባዊ ጉዳት የተመዘገበበት ውጊያ መደረጉ ሲታወቅ በውጊያው የአገዛዙ ጦር ወታደራዊ ተሽከርካሪዎችም ተቃጥለዋል ተብሏል። በጎጃም ቀጠና በተደጋጋሚ ውጊያ በሚያስተናግደው የቲሊ ሰቀላ መስመር አሽፋ ቀጠናም ሁለት የአገዛዙ ጦር ምሽጎች በፋኖ ኃይሎች የተሰበሩበት ውጊያ መደረጉን የአማራ ፋኖ በጎጃም አስታውቋል። በሁለቱ ወገን ጉዳት በተመዘገበበት በዚሁ የአሽፋ ውጊያ በአገዛዙ በኩል አንድ ኮር ጦር ተደምሷል ሲል ነው አደራጅቶ ያስታወቀው። በትላንትና ሁለት ከሰዓት በኋላ በተደረገው በዚህ ውጊያ አምስት የፋኖ ብርጌዶ ተወዳዳሪዎች በጋራ መሳተፋቸው ሲታወቅ በአገዛዙ ጦር በኩል ደግሞ ሶስት ክፍለ ጦሮች ማለትም 23ተኛ 73ተኛ እና 75ተኛ ክፍለ ጦሮች ተሳትፏል ሲሉ የፋኑ የመረጃ ምንጮች ለኢትዮኒስ ተናግረዋል። ውጊያው ለአራት ሰዓታት ያለማቋረጥ ተደርጓል ያሉት የመረጃ ምንጮች በዚህም የፋኑ ኃይሎች ሁለት የአገዛዙ ጦር ምሽጎችን በመስበር ጦሩ ላይ ከፍተኛ ጉዳት በማድረስ ባለፈም በርካታ የጦር መሳሪያዎችን መማረክ ችለዋል ተብሏል። የአማራ ፋኖ በጎጃም በበኩሉ በውጊያው ከሰማኒያ በላይ የአገዛዙ ወታደሮች ተገድለዋል፣ 51 መሳሪያ ተማርኳል እንዲሁም በብዙ ሺህ የሚቆጠሩ የቡድና የነፍስ ወከፍ መሳሪያዎች ተኳሾቹ ፋኖ ኃይሎች ተወስደዋል ሲል አስታውቋል። በፋኖ ኃይሎች በኩል ጉዳት ደርሰዋል ያሉት የመረጃ ምንጮቹ ከውጊያው ጋር ምንም ተሳትፎ የሌላቸው ሁለት ወጣቶች የአገዛዝ ጦር ሲሸሽ ይዟቸው መሄዱን ተከትሎም ስለ ሁኔታው ለመጠየቅ የሞከሩ የአገር ሽማግሌዎችም የአገዛዝ ጦር ገድሏቸዋል ሲሉ ተናግረዋል። በተመሳሳይ ከሰሞኑ የቀጠለው ከባድ ውጊያም በእጃዊ ቀጠና መደረጉ ብለማወቅ ችለናል። በትላንትና ሁለት በነበረው ውጊያ ሁለት ኦራል ወታደራዊ ተሽከርካሪዎች በፋኖ ኃይሎች በተፈጸመ ጥቃት ሲቃጠሉ አንድ ተሽከርካሪ ደግሞ በፋኖ ተወስዷል ተብሏል። የአገዛዝ ጦር በጃዊ ቀጠና በተለይም ጫሪያ በርና ሙቅላ በተባለ አካባቢ በተደረገ ውጊያ አገዛዙ ከፍተኛ ጉዳት ማስተናገዱና የተጎዱ ወታደሮችን በሄሊኮፕተር ሲያነሳ እንደነበረ የአካባቢ መረጃ ምንጮች ተናግረዋል። በዚሁ ጎጃም ቀጠና ደቡብ አቸፈር ወረዳ ዝህብስት አካባቢ የአገዛዝ ጦር እርስ በርሱ ተታኩሶ መካከለኛ አዛዦችን ጨምሮ በርካቶች ላይ ጉዳት መረሱን የኢትዮኒስ የመረጃ ምንጮች ተናግረዋል። በአካባቢ የሚገኙ የአገዛዝ ጦር በተከታታይ ከፋኖ ኃይሎች ጋር የደረሰበት ጥቃት ተከትሎ ወደ ተለያዩ አካባቢዎች ለስምሪት ተበትኖ የቆየው ጦር ወደ ማዕከል ለመሰብሰብ እየሞከረ ባለበት ሂደት ነው እርስ በእርስ ተኩስ የተከፈተው ተብሏል ጦሩ ሰፊው ቀጠና መበተኑ ለሰራዊቱ መክዳትና በቀላሉ በፋኖ ሃይሎች ጥቃት እንዲጋለጥ ተደርጓል በሚል የአካባቢ አዛዦች ከበላይ ያለቆቻቸው ጋር ወቀሳ እንደደረሰባቸው መስማታቸውን ነው የመረጃ ምንጮቻችን ጨምሮ የተናገሩትም። በምስራቅ ጎጃም ዞን ቢቡኙ ወረዳ ዲጎ ጽዮን ከተማና በዙሪያው ደግሞ በዛሬ ሁለት የፋኖ ሃይሎች በከፈቱት ውጊያ በርካታ የአድማ ብተና ፖሊስና ሚኒሻ አባላት መገደላቸውን የአካባቢ ነዋሪዎች ለኢትዮ ኒውስ ተናግረዋል። በሰሜን ሸዋ ዞን ደብረ ብርሃን ከተማ ዙሪያ ምንጃርና መንዝ ቀጠናዎች ከፍተኛ ሰብአዊና ቁሳ ጉዳት የተመዘገባቸው ውጊያዎች ሲደረጉ በተመሳሳይ በሰሜን ወሎ ዞን ቆቦ ቀጠና እንዲሁም ምዕራብ ወሎ አማራ ሳይንት ቀጠና ደግሞ ከባድ ውጊያዎች መደረጋቸውን የፋኖ የመርጃ ምንጮች ተናግረዋል። በሌላ በኩል የአገዛዝ ጦር በተለያዩ የአማራ ክልልና ዞን ወረዳዎች እንዲሁም የጽንፈኛው ቡድን እርምጃ ወሰድኩ ማለቱን ቀጥሏል። በዚሁም በሰሜን ሸዋ ዞን መንዝማማ ወረዳ፣ ሰሜን ወሎ ዞን ራያ ቆቦ ወረዳ፣ ላስታ ወረዳ፣ ደቡብ ወሎ ዞን ሳይንት አጅባር፣ አማራ ሳይንት ወረ ኢሉም ሰሜን ጎጃም ዞን ምስራ ጃም ዞን እና ደብረ ኤልያስ ወረዳ እናርጅና እናውጋ ወረዳ እንዲሁም ነፍስ የሳር ምድር ወረዳ ሲንቀሳቀስ በነበረ ታጣቂ ቡድን ላይ እየተጠናከረ እርምጃ ወስጃለሁ ብሏን አገዛዙ የአገዛዙ ጦሪን ሲያስታውቅ በበርካታ የነፍስ ወከፍ መሳሪያዎችና የተለያዩ አይነት ትኳሾችን በቁጥጥር ስር አውያለው ብሏል። ህዋት በህዝቡና በድርጅቱ ላይ ሊፈጠር የነበረን አደጋ በትግል ቀልብሻለሁ አለም ህወት ባወጣው መግለጫ ያሉ ልዩነቶች ለመፍታት ከሰላማዊ ትግል ውጭ የሚደረጉ እንቅስቃሴዎች ለትግራይና ለትግራይ ህዝብ የሚመጡን አይደለም ያለ ሲሆን የእግዚህ አሰራሩ መንግስትነት በክህደት ኃይሎች እጅ ወድቆ ነበር። አሁን ግን በሚገባ ተቆጣጥር ነዋል ብሏል። በዶክተር ደብረጽዮን ገብረ ሚካኤል ሊቀንበርነት የሚመራው ህወሓት በትላንትናው እለት ባወጣው መግለጫ ባለፉት ሁለት ዓመታት ያካሄደው የውስጥ ትግል በበላይነት ማጠናቀቁን አስታውቋል። ፓርቲው የትግራይ ህዝብ ጥቅም ለማስጠበቅ ያደረግኩት የውስጥ ትግል ውጤት አምጥተዋል ያለ ሲሆን ለዚህም የእግዚ አሰራሩ በህወሓት ሰዎች መያዝ አንድ ውጤት ነው ብሎታል። በአሁኑ ሰዓት ያሉ የትግራይ የፖለቲካ አስተላልፎች የተጠኑና የታወቁ ናቸው። በዚህም የራሳችን ውሳኔ አጥንተን ወስነናን ያለው ህወሓት በፖለቲካዊ ልዩነት ውስጥ ያሉ የተለያዩ ቡድኖች እንቅስቃሴ ሰላማዊ ትግልን ከማድረግ ውጭም ሌላ አማራጭ መንገድ ለመጠቀም መፈለግ ለትግራይ ህዝብ የሚመጥን አይደለም ብሏል። ሰላማዊ የፖለቲካ ትግል ማድረግ በትግራይ የውስጥ ልዩነቶችን ለመፍታት የሚያስችል በቂ ነጻነት አለ ያለው ፓርቲውም የተለያዩ ልዩነቶችን በሰላማዊ መንገድ መፍታት ይገባል ማለትም መክሯል። የኢትዮጵያ መንግስትን ጨምሮ የቀድሞ አመራሮችን ፕሪቶሪያ ስምምነትን እየጣሱ ነበረው ማለት የከሰሰው ህወሓት በዚህም ሂደት ከትግራይ ህዝብ እየተጋጩ ቆይተዋል ማለት ጭምር ከሷል። በአሁኑ ሰዓት ያለውን ለውጥ ለማስቀጠል ከሁሉም ወገን በቂ አቅምና ድጋፍ እንዳለው ያተተው ህወሓት የፕሪቶሪያ ስምምነት መጣስን ጨምሮም በርካታ ህገወጤውን ተግባራት ፈጽሞ ቆይተዋል ማለት ትላንት ሚያዚያ አራት 2017 ዓ ምት ባወጣው መግለጫ የቀድሞ ባለስልጣናትና የፌራል መንግስትን ወቅሷ የአካሄድ መሻሻል አለበት ያለው ህወት ሁለቱ አካላት በዊትና በስምምነት የፕሪቶሪያውን ጎል ለማክበር በጋራ መስራት አለባቸው ማለት ለስምምነቱ መተግበር የኢትዮጵያ መንግስትና ህዝብ፣ አለም አቀፍ ማህበረሰብ፣ ሌሎች ባለድርሻ አካላት ኃላፊነታቸውን ይወጡ ይገባቸዋልም ይላል። በተጨማሪም ከፕሪቶሪያ ስምነት ውጭ የሆነና ህገ መንግስታዊ ስርዓቱን የሚያናጋ ብሎ የትግራይ ህዝብ አንድነት ለማፍረስ ከውስጥና ከውጭ የተቀናጀ እንቅስቃሴ አድርጓል ማለት የከሰሰ ሲሆን አሁን ያደረግኩት ባለው ትግል የተቀናጀ ምላሽ ሴራዎቹ በግልጽ መክሸፍ ጀምሯል፣ ብሏል። በተደረገው ትግል ውጤት አምጥቻለሁ ያለው ህወሓት ባለፉት ሁለት ዓመታት የሰጠውን ተልኮ በአግባቡ መወጣት ያልቻሉን የትግራይ ጊዜ አስተዳደር አመራር ተሻሽሎ ሌተናል ጀነራል ታደሰ ወረደ የትግራይ ክልል ጊዜ አስተዳደር ፕሬዚዳንት ሆኗል ብሏል። ከዚህ በተጨማሪም የትግራይ ጊዜ አስተዳደር ቁልፍ ኃላፊነቶች ተቆጣጥሮ የቆየውን ቡድን በራሱ የህወሓት አጠራር የብሔራዊ ሂደት ቡድን በመታገል መቀልበስ ችያለሁ ባይ ነው። በትግሎ በትግሉ የተፈጠሩ ሁኔታዎች ጥሩ ነው ያለውም ፓርቲው የባከነውን ጊዜ ለማካካስ እየተሰቃዩ ያሉ ወገኖችን ነጻ ለማውጣት የግዛት አንድነታችን ለማስጠበቅ የተፈናቀሉ ዜጎችን በሰላም ለመመለስ እንዲሁም ማገገምና መልሶ ግንባታን ለማረጋገጥ የሚያስችል እድል አለ። ለዚህም ሁለንተናዊ ትግል እናደርጋለን ብሏል ህወሓት። መግለጫው ከኢትዮጵያ መንግስት ጋር የሚያገናኘው ብቸኛ ገመድ የፕሪቶሪያው ስምምነት ነው ያለ ሲሆን፣ ፓርቲው በስምምነቱ መሰረት ዘላቂ ሰላምን ለማስፈን በሚደረገው ጥረት የሚጠበቅበትን ለመውጣት ዝግጁ መሆንን ጠቅሶም መላው አመራሩ የትግሉ ደጋፊና ህዝቡ በጋራ እንዲቆም ጥሪ አቅርቧል። ከዚህ በተጨማሪም የኢትዮጵያ መንግስት የፕሪቶሪያው ስምምነትን አክብሮ መንቀሳቀስ ይጠበቅበታል ሙሉ ለሙሉ ለመፈጸምም እንቅስቃሴዎችን በሙሉ በአስቸኳይ መጀመር አለበት። ይህንን ለማስደረግም እኛ የምንታገል ይሆናል ብሏል። ሜቴክ ስሙ ተቀይሮ ኢትዮ ኢንጂነሪንግ የተባለ ሲሆን የማምረት አቅሙ በአሁኑ ሰዓት ወደ 17 በመቶ መውረዱ ተሰማ። ሜቴክ የመንግስት ዶክመንተሪ በማጀብ ብዙ አስተያየት የሰጡ ስሌማን ድደፎ እንዲመሩት የደረገ ሲሆን ተቋሙ ባለፉት አራት ዓመታት የማምረት አቅሙ እጅግ ወርዷል ተብሏል። ሪፖርተር ጋዜጣ እንደዘገበው ከሆነ ይህ አብይ ወደ ስልጣን ሲመጡ ብዙ የተባለለትና ጀራል ክንፈ ዘረፉት ከተባሉ የመንግስት ተቋማት አንዱ የሆነው ሜቴክ የአሁኑ የኢትዮ ኢንጂነሪንግ ግሩፕ ሲሆን ከፍተኛ የፕሮፓጋንዳ ስራ ተሰርቶበት ታስሮ የነበሩ የተቋም አመራሮችም ሳይፈረድባቸው በነጻ ቢለቀቁም አሁን ግን ከነበረበት የማምረት አቅም እጅግ ወርዷል ተብሏል። አብይን ተቋም ለውጠነዋል፣ የተሻለ አድርገነዋል ማለት ሲናገሩ ከዚህ በፊት የተሰሙ ሲሆን ነገር ግን አሁን የማምረት አቅሙ ተዳክሞ ሊያቆም ነው ተብሏል። ከአራት ዓመታት በፊት ከህብረት አብረት ኢንጂነሪንግ ኮርፖሬሽን ሜቴክ ወደ ኢትዮ ኢንጂነሪንግ ግሩፕ የተቀየረውና በታሳስ ወር 2 2017 ደግሞ የኢትዮጵያ ኢንቨስትመንት ሆልዲንግ ስር የሆነው የማሽነሪ ማምረቻና መገጣጠሚያ የመንግስት የልማት ድርጅት ባለፉት አምስት ዓመታት የውጭ ምንዛሬ ባለማግኘቱ አጠቃላይ የማምረት አቅሙ ወደ 17 በመቶ ወርዷል ሲል ለህዝብ ተወካዮች ምክር ቤት ነው ያሰማው። ባለፉት ሶስት ዓመታት ለመንግስት ካቀደው አጠቃላይ የውጭ ምንዛሬ 32 በመቶ የሚሆነው ብቻ በማግኘት እሴት የመፍጠር አቅሙ ከአንድ በመቶ በታች ወርዷል ብሏል። የድርጅቱ የስራ ኃላፊዎች ለህዝብ ተወካዮች ምክር ቤት ባቀረቡት ሪፖርት መሰረት አሁን ባለበት ሁኔታ በ2017 27 በመቶ አቅም አለው ይባልም፣ በአጠቃላይ ቅነ አቅሙ 17 በመቶ ላይ ወድቋል ተብሏል። አፈጻጽሞ ለህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳይ ቋሚ ኮሚቴ ሰሞኑን ሲያቀርብ በ2017 በጀት ዓመት የመጀመሪያዎቹ ስምንት ወራት ካቀደው ማሳካት የቻለው 51 መቶን ብቻ ነው ይላል። ሪፖርተር በዘገባ በስምንት ወራት 21 ዋና ዋና ማሽነሪዎችን ለማምረት ታቅዶ 13 ብቻ ነው የተመረተው የተባለ ሲሆን በአሁኑ ሰዓት ያለው ችግር እየሰፋበት መጧልም ተብሏ። ለአብነትም የፎርምወርክና የስካንፎልዲንግ ማሽኖች መጋዘን ውስጥ የነበሩትን ጠግኖ ከማውጣት ባለፈ በሚፈለገው መጠን ለማምረት የግብአት እጥረት አጋጥሞኛል ብሏል። አዳዲሶችን ለማምረት ጭራሽ በማይታሰብበት ደረጃ ላይ ይገኛለሁ ነው ያሉ ኃላፊዎቹ። ባለፉት አራት ዓመታት የፋይናንስ አቅም ውስንነትና የውጭ ምንዛሬ አለመገኘት የማምረት ግብአትን አቅርቦት፣ ግዥ አስቸጋሪ እንዳደረገባቸው የገለጽ ሲሆን ለአገር ይጠቅማሉ ተብሎ የታቀዱ ፕሮጀክቶች ወደ ሥራ ለማስገባት ያዋጭነት ጥናት ቢጠናቀቅም የፋይናንስ እጥረትና የውጭ ምንዛሬ ችግር ማነቆ ሆኖ ተቋሙን አልፈስፍሰውታል ብለዋል። በተመሳሳይት የኢንጂነሪንግ ግሩፕ ከመንግስት ተቋም ጋር ባለው የገበያ ትስስር ምክንያት ከመንግስት የልማት ድርጅቶች፣ ከአርሶ አደሮችና ከሌሎች በርካታ ተቋማት መሰብሰብ የነበረበትን ገንዘብ ሳይሰበሰብ የት እንደገባ አልታወቀም ተብሏል። የቋሚ ኮሚቴው ሰብሳቢ በሰጡት ማብራሪያ ተቋሙ የሚጠይቀው የውጭ ምንዛሬ በገበያ ውስጥ የሚገኝ ቢሆንም የጠራ የኦዲት ሪፖርት ስለ እንደሌለው የሚያበድረው ተቋም አይኖርም ብለዋል። በአሁኑ ሰዓት ግም ከዚህ በፊትም ባለው ታሪኩ ይህ ተቋም የጠራ ሪፖርት የለውም የተባለ ሲሆን ባለፉት አምስት ዓመታትም ይህ ጉዳይ ቀጥሏን የተባለው በመሆኑም፣ ያልጠራ የፋይናንስ ኦዲት ሪፖርት ይዞ ማንም ሊያበድረው ስለማይችል ችግሩ በፍጥነት ሊፈታ እንደሚገባላቸው የህዝብ ተወካዮች ምክር ቤት ጠይቀዋል። የዋና ስራ አስፈጻሚነት ቦታውን ከስሌማን ደደፉ የተረከቡትና በአሁኑ ሰዓት እየመሩት ያሉት ኮሎኔል ሸጋሙል ጌታ ለህዝብ ተወካዮች ምክር ቤት ይህን አቤቱታ ማሰማታቸው ተሰምቷል። የኢትዮ ኢንጂነሪንግ ግሩፕ ዋና ስራ አስፈጻሚ ሆነው ተሹሞ የነበሩት አምባሳደር ሲለማን ደደፎም ከአንድ ወር በፊት የባለ ሙሉ ስልጣን አምባሳደርነት ሹመት ማግኘታቸው ይታወሳል ሲል ሪፖርተር ዘግቧል። በሱዳን በረሀብ የተጠቁ ሰዎች በሚገኙባቸው ካምፖች ላይ በተሰነዘረ ጥቃት በርካታ ሰዎች ተገደሉ። በሱዳን ምዕራብ ዳርፉር ክልል ካለፈው ሳምንት መገባደድ ጀምሮ በተከታታይ በተሰነዘሩ ጥቃቶች ከመቶ በላይ ንጹሐን ሰዎች ተገድለዋል። ከሟቾቹ መካከል ሀያ ያህል የሚሆኑት ሕፃናትና የሕክምና ባለሙያዎች መሆናቸውን የተባበሩት መንግስታት ድርጅት ነው ያስታወቀው። ጥቃቱ በእርስ በርስ ጦርነት ምክንያት ከቤት ንብረታቸው የተሰደዱ ሰዎችን በምታስተናግደው በኤልፋሽር ከተማና በአቅራቢያው ባሉ ሁለት መጠለያ ካምፖች ላይ የተፈጸመ ሲሆን የፈጥኖ ራሽ ኃይሉ አረሴፍ ተጠያቂ ሆኗል። ቢቢሲ በዘገባ የፈጥኖ ራሽ ኃይሉ በበኩሉ ውንጀላዎቹ የተቀነባበሩ ናቸው ሲል ውድቅ ያደርጋል። ዘምዘምና አቡሹክ የተባሉ ካምፖች ከ700 ሺህ በላይ የሚሆኑ ስደተኞችን የሚያስተናግዱ ናቸው። ከነዚህ ውስጥ አብዛኛዎቹ ራብዝ የተጋረጠባቸውና የጥቃቶቹ ዜና የተሰማው በአረሴፍና በአገሪቱ ሰራዊት መካከል የተጀመረው የእርስ በርስ ጦርነት በሁለተኛ ዓመቱ በተቃረበበት ዋዜማ ላይ በእነዚህ አካባቢዎች ነው። በሱዳን የተባበሩት መንግስታት ድርጅት የሰብዓዊ የሰብዊ እርዳታ አስተባባሪ ክሌመንት ንኩዌታ ሳላሚ በተፈጠረው ነገር በጣም መደናገጣቸውን ለሚዲያዎች ተናግረዋል። ይህ በተፈናቀሉ ሰዎችና በእርዳታ ሰጭ ሰራተኞች ላይ የደረሰው ተከታታይና አሰቃቂ ጥቃት ተቀባይነት የሌለው ነው ይላሉ። የእርዳታ ድርጅቱ ሪሊፍ ኢንተርናሽናል በዘምዘም በደረሰው ጥቃት ዶክተሮች፣ አሽከርካሪዎችና የቡድን መሪዎች ጨምሮ ዘጠኝ ሰራተኞች ተገድለዋል ብለዋል። በካምፕ ውስጥ የመጨረሻ የጤና አገልግሎት አቅራቢ መሆኑን የገለጸው የበጎ አድራጎት ድርጅቱ የአርኤስኤፍ ተዋጊዎች ተጠያቂ አድርጓል ሪሊፍ ኢንተርናሽናል። ይህ በክልሉ ውስጥ ባሉ ሁሉም የጤና መሰረተ ልማት አውታሮች ላይ ያነጣጠረ ጥቃት መሆኑን ተረድተናል። ይህን የተፈናቀሉ ዜጎችን የጤና አገልግሎት እንዳያገኙ ለማድረግ ያለመ ነው ብሏል። አክሎም ከኛ ክሊኒኮች አንዱ የዚህ ጥቃት አካል መሆኑ አስደንጋጭ ሲሆን፣ በኤልፋሽር የሚገኙ የጤና ተቋማት ጥቃት ተሰንዝሮባቸዋል ብሏል። አሬሴፍ ቅዳሜ ዕለት በሰጠው መግለጫ በሰላማዊ ሰዎች ላይ ለማድረሰው ጥቃት ተጠያቂ እንዳልሆነና በዘምዘም የተገደሉ ሰዎች የወታደራዊ ኃይሉን ስም ለማጠረሸት የተደረጉ ናቸው ይላቸ ይገባቸዋል እሁድ ጠዋት ከቢቢሲ ጋር ቆይታ ያደረጉና በካምፕ ውስጥ ላሉ ሰዎች ምግብ በማዘጋጀት የሚሰራ የዘምዘም ነዋሪ ሁኔታው እጅግ በጣም የከፋ ነው ይላል። የ34 ዓመቱ ሙስጦፋ በዋትሳፕ ላከው የድምፅ መልእክት ብዙ ወጣቶች አተናል። በማህበረሰብ መመገቢያ ውስጥ ይሰሩ የነበሩ ተገድለዋል። ከሆስፒታሎች ለመክፈት ሲሯሯጡ የነበሩ ሐኪሞችም ተገድለዋል በማለት አስረድተዋል። አሜሪካና ኢራን በመጀመሪያው ዙር የኒውክሊየር ድርድር ገንቢ ውይይት አድርገናል አሉ። ኢራንና አሜሪካ በቴህራን የኒውክሌር መርሃ ግብር ላይ በኦማን ያደረጉት የመጀመሪያ ዙር ውይይት መልካም ነው ሲሉ ለዓለም አስታውቀዋል። ውይይቱ እንደ ኢሮፓውያን አቆጣጠር ከ2018 ወዲህ በሁለቱ ሀገራት መካከል የተደረገው ከፍተኛ ደረጃ ያለው ስብሰባ ነው ተብሎለታል። ሁለቱ ሀገራት ስብሰባው ገንቢ በማለት የገለጹ ሲሆን በሚቀጥለው ሳምንት ሁለተኛው ዙር ውይይት እንደሚካሄድ አረጋግጠዋል። ዩናይትድ ስቴትስ የቀጥታ ውይይቱ ከስምምነት ለመድረስ ቁልፍ ነው በማለት አወድሰዋለች። ፕሬዚዳንት ዶናልድ ትራምፕ በ2018 በኢራንና የዓለም ሀያላን መንግስታት ቀደም ሲል ተደርሶ የነበረውን የኒውክሊየር ስምምነት አሜሪካን በማስወጣት የተሻለ ስምምነት እንደሚያደርጉም ሲናገሩ ቆይተዋል። ንግግሮቹ ስምምነት መድረስ ይቻል እንደሆነ ለማረጋገጥ እንደ አንድ አስፈላጊ መጀመሪያ እርምጃ ታይተዋል። ለሁለት ሰዓት ተኩል የቆየው የመጀመሪያ ስብሰባ አጭር ቢሆንም በአክብሮት የተሞላና ለሁለተኛ ዙር መድረክ ያዘጋጀውናል የተባለው ቢቢሲ ትራምፕ በመጀመሪያ ስልጣን ዘመናቸው አሜሪካ ከ2015ቱ የኢራን የኒውክሊየር ስምምነት ካስወጧት በኋላ በጣም ጠቃሚ ንግግር ነው ተብሎላቸዋል ይላል። የኢራን ዋና ተራዳሪ የውጭ ጉዳይ ሚኒስትሩ አባስ አራንጊቼም የሰጡት አስተያየትም አውንታዊ ነው የተባለው በእኔ አስተያየት እንደ መጀመሪያ ስብሰባ በጣም ሰላማዊና መከባበር በተሞላበት መንገድ የተካሄደ ገንቢ ስብሰባ ነበር። ምክንያቱም ምንም አይነት ተገቢ ያልሆነ ቋንቋ አልነበረም ሲሉ ለኢራን መንግስት ቴሌቪዥን ተናግረዋል። የኢራኑ ተራዳሪ ዲፕሎማት ቃላት እንደሚጠቁሙት ከሆነ በትራምፕ መልክተኛ ስቲቭ ዊትኮፍ የሚመራው የአሜሪካ ቡድን የውይይት ካልተሳካ ኢራን ትልቅ አደጋ ሊደርስባት ይችላል በማለት ፕሬዚዳንቱ ደጋግሞ የተናገሩት ዛቻ አለመጠቀሙን ነው። ዶናልድ ትራምፕ ኢራን ላይ ወታደራዊ ጥቃቶች ሊኖሩ እንደሚችሉ በተደጋጋሚ ያስጠነቅቃሉ። ውይይቱ ሁለቱ ልኡካን በተለያዩ ክፍሎች ሆነው በኦማን የውጭ ጉዳይ ሚኒስትር በድር ቢን ሐሚድ አልቢሰይድ በኩል መልእክቶችን በማስተላለፍ ነው የተካሄደው ተብሏል። የአሜሪካ ልኡካን እየመሩት ያሉት ዊትኮቭ ከዚህ ቀደም ፊት ለፊት ስለ መገናኘታቸው ብቻ ተናግረው ነበረ። የተወዳችሁን ያስከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ።